ስሜት ልዩ ስሜት እየተሰማኝ አለው። እኔ ፍቅር ይዞኛል። ሲቀጥል ደግሞ ራሴ ስሜት ስገልጽ ያለኝን ነገር ስነግር በካሜራ ካልሆነ አይቻልም። ቤተሰቦች አሰላሙ አሌይኩም ራህመቱላ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ እላችኋለሁ። እንግዲህ መጥቻለሁ። ጠፍቼባችኋለሁ ትላንት ሁለት ቀን መሰለኝ። ወይኔ ዩቱቤ ቻናሌ ምን ይሻለኛል? ቅመሞች እና በአዲስ ቪዲዮ መጥቼላችኋለሁ። ብሩኬ እና ሀይሚ ናቸው። ብሩኬ ሀይሚዬ፣ እንግዲህ ያው እያማረባቸው ነው። ቤታቸው ላይ ፏ ብለው ቪዲዮ እየሰሩ ነው። አፈቅራለው ደስ የሚል ስሜት እየተሰማኝ ነው ወዳለው እያለች ነው እንግዲህ። ሀይሚዬ እኔም ወድሻለሁ፣ አፈቅርሻለሁ ብሏታል። እንግዲህ ብሩኬ ይሄ እኛ የምናውቀው ነገር ነው አዲስ ነገር አይደለም። እኛ የምናውቀለን፣ እንደምትዋደዱ፣ እንደምታፈቅራት አንቺም እንደምታፈቅሪው እናውቃለን። እንግዲህ እንግዲህ ፍቅራችሁ የሰላም የደስታ ዘመን ይሆንላችሁ። እንግዲህ ላላይክ ነው ከኔ ጋር ተከራይተ አንድ ቤት እንድንኖር የፈለግከው በደንብ አድርጌ ነው ዓይኔ ውስጥ አይን አይን ማያው አይንክን የማያው ማውራት አስጠፍቶብኛል። ቪዲዮ መስራት ትቼ አይን አይንህን ማያው ለዚህ ነው ግዴታ ነው ብላለች። እንግዲህ ጨረቃዋ ብሩኬም እንግዲህ አቤት በፍቅር አይን ሲታያዩ ደስ ሲሉ ሲያምርባቸው ሁሉም ነገር ብሩኬ ቶሎ ብለ ሽምግልና ላክ። ይህንን ነው የምንፈልገው እኛ ቶሎ ብለ ቶሎ ብለ ቶሎ ብለ ለጋሽ ሽምግልና ላክ። ይሄንን ነው እንግዲህ እኛ የምንለው የምንፈልገውም እላችኋለሁ። ፍቅራቸው ይጨምር ተፋቀሩ እንደ ተፋቀራችሁ ተጋቡ፣ ልጅ ውለዱ ነው የምንለው። እንግዲህ አንድ ቤት መኖር ጀምሮ አሉ ያው እንግዲህ ሽማግሌ መላክ ቤተሰብ ቢፈቅድ ደስ ይላል ማለት ነው መጀመሪያ መሆን ያለበት ብላለች ሀይሚዬ እንኳን መጀመሪያ መሆን ያለበት ይሄ ነው እንግዲህ። ቡራ በርታ፣ በርታ በል፣ በራ በራ፣ በርታ፣ በርታ በል። አባ ወራ ሁናል፣ ግድ ግድ ይላል፣ ግዴታ አለብህ ማለት ነው። ካሁን በኋላ ባለቤት ሁናል፣ የቤት አባ ወራ ስለሆንክ ሁሉንም ነገር ማስተካከል አለብህ። ሽማግሌ ሳይላክ አንድ ቤት መኖር ወይ ደግሞ መጋባት የሚፈቀድ አይመስለኝም በሌላ ሃይማኖትም ቢሆን። ለዚህ ቶሎ ብለህ ሽማግሌ ልከህ ጋሽዬን አስፈቀደ። ጋሽዬ አራዳ ናቸው፣ መቼም እምቢ አይሉም። አራዳ የገባቸው ናቸው እኮ የዘመኑ የአባቶች አራዳ ናቸው ጋሽዬ ቡታጅራዊ ትብሮች እኮ ጎበዞች ናቸው። ከቤተሰቦቻቸው ነው አራድነት የሚያስለምዱት ማለት ነው። ለዚህ በርታ በል እንለዋለን። እንግዲህ ብሩኬን በርታ በርታ በርታ በርታ በርታ በል እንግዲህ ያምርባችኋል። ቤታችሁም ያምራል፣ እናንተም ታምራላችሁ። ጨረቃዎቹ ናችሁ እንደ ስማችሁ ነው። መልካችሁም እንደ ስማችሁ ነው። ሁሉ ምናችሁ እንደ ስማችሁ ነው። እንደ ፋሚሊያችሁ እንደ ስማችሁ ነው። እንግዲህ መቻችሁ እንበላችሁ።